ማድረስ ስማኝ፣ ቤቴ እንደፈለገችው ስላልሆነ ይችል ነው። ስላቆሰለች እሷ ከቡኒ ስለሆነች እሷ የእኔ ጓደኛ፣ ምርጥ ጓደኛ ስለሆነች አብራኝ በጣም ብዙ ነገሮችን ስለተጋፈጠች እንደፈለገ ጓደኛ ነች። ተረዳሽ እኔ እም ች ማን ና አብረሽ የኖራችሁበት ቤት ሄርሜላ የኖረች ነው። እዛ ቤት የመኖር መብት የላትም ማለት? ሄደሽ አይተሻል? እርግጠኛ ነሽ? ሄጅም አይሰኳ አይጠበቅብኝም ነው አይደለም? ሩታ ከዚህ በፊት የተፈጠረው ነገር ታውቂያለሽ ልጅ ሳይኖረው ልጅ አለው ተብሎ ብዙ ነገር እንደተፈጠረ ታውቂያለሽ። ብዙ የሀሰት መረጃ እንደመጣበትም ታውቂያለሽ። እኔና እሱ ነገር ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያዊያን እንዲሁም ኤርትራዊያን ሰኔ ቤተሰቦች እንዴት ናችሁ? ደህና ናቸው?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 እንግዲህ ዞር ዞር ስል ሁለት ቪዲዮዎችን አገኘው ማለት ነው። ስለ ነጽጌና ስለ ሩታ ማለት ነው። በነገራችን ላይ ሩታ እንደወለደች ሰምቼ ያለውን ግን አላውቅም፣ እርግጠኛ ወሬውን አላገኘውም። ግን ይህ ቪዲዮ አዲስ ቪዲዮ አይደለም። በባይ ዘ ወይ ሁሉም ቪዲዮች እየተለቀቁ አዲስ ቪዲዮች፣ የሰሞኑ ቪዲዮች ናቸው ብያቸዋለሁ። እና እንግዲህ ወልደሽም ከሆነ እርግጠኛውን ማምጣት ስላልቻልኩኝ እንኳን ማርያም ማረችሽ። እንግዲህ ጭንቅም ላይ ከሆንሽ እሱ ይፍታሽ ለማለት ወዳለውኝ እና ዛሬ በተሰራው ቪዲዮ ላይ ሀሳብ መስጠት ፈለግኩኝ። እንግዲህ ሩታ የተናገረችው ነገር በሙሉ ትክክል ነው። በትዳር ላይ ሌላ ሴት እንደዚህ ማያዝ በራሱ በጣም ትልቅ ወንጀል ነው። እውነተኛ ጸብ ቢሆን ኖሮ በእርግጠኝነት በህግ ደረጃ አንድ ቀን እራሱ አያድርም ነበር አብርሽ ማለት ነው። የተፈጠሩ ነገሮች አሉ ወይ? አዎ አሉ። በድራማ ውስጥ የሆኑ እውነቶች አሉ። ሙሉ በሙሉ ደግሞ እውነት አይደለም። ግን ደግሞ ሩታ ባለችው መሰረት ባለፈው ሄርሜላ ሻንጣዋን ጠቅልላ ስትገባ አይታችኋል። ይህ ግልጽ ነው። አሁን እዛ ቤት እኖራለሁ፣ አትኖርም። በቃ ሩታ መስማት ሳይሆን በአይኗ አይታለች። ኦልሬዲ በፕራንክ መልክ አስመስላ ቋን ሰብስባ እንደመጣች ያሳያል፣ እዛ ጋር ማለት ነው። ኢቨን ደግሞ ድራማ ነው ብላችሁ ለምስሉ ሰዎች ራሱ ድራማም ቢሆን ዝሙት የሚያስተምር ድራማ ብላችሁ ራሳችሁን ብታጽናኑ ጥሩ ነው። ምንም የሚያስተምር ነገር ስለሌለው ማለት ነው። የተግባባን ይመስለኛል። እና ሩታ ባለችው መልክ ብትከሳቸው ሁለቱም መቀመቅ ነው የሚወዱት፣ አብርሽም ሩታም እንትን አብርሽም ሄርሜላም። ምክንያቱም በትዳር ላይ ሌላ ሴት ባልተፈታ ትዳር ላይ ሌላ ሴት መድረብ በፍጹም አይቻልም። በህጉ መሰረት እናንተም ታውቁታላችሁ ብዬ አስባለሁኝ። ስለዚህ ሩታ ያንን ማድረግና ያን ርቀት መሄድ ያልፈለገችው ነገሮችን በራሷ በቃ ባለው ነገር መፍታት ስለፈለገች ነው። አሁን ላይ የወሰነችው ውሳኔ ግን ትክክል ነው። እሷ ባፈራችው ንብረት፣ እሷ በኖረችበት ቤት ውስጥ የእሷ ፍቺ ሳይፈጸም ሌላ ሴት በጣም ነው የሚደብረው በጣም ነው የሚያስጠላው ሲጀመር ማለት ነው። መብትም የላትም። እችግር አለሞታ አይታችኋል። ትናንትና እንዴት እንዴት እንዴት እንዳረጋት ማለት ነው ኦዴንስ መቶ ለምን ሳመው ኦዴንስ መቶ ለምን አደነቀው ብላ እንዴት እንደሆነች እንግዲህ አንቺ እንደዚህ በሰው ባል እንደዚህ ሆን፣ ሩታ ምን መሆን እንዳለባት መሳል ትችያለሽ። ቁስል ማለት ይሄ ነው ገባሽ? መረዳት አለመቻልሽ ነው የሚያሳዝነው እንጂ ማለት ነው እና ሩታ ምንም ነገር ብታደርግ ትክክል ናት፣ ከትዳር አንጻር ማለት ነው። ስለዚህ ወሬ ሰምተሽ ምናምን ላልከው ደሞ አንታ ቤል ነው ማን ነው የሚሉ ወሬ ምስማት ብቻ ሳይሆን አይተነዋል በአካል ቪዲዮ ተሰርቶ በፕራንክ መልክ አምጥታችኋት፣ ሻንጣዋን ሰብስባ። መቼም ለፕራንክ ያንን የሚያክል ሻንጣ አይመጣም፣ እቃ ኑሮት ውስጡ ማለት ነው። እና ዞሮ ዞሮ የምናየው ይሆናል ወደፊት ማለት ነው። ከቻላችሁ ግን የእሷን ፎቶ ሳትለጥፉ ማለት በራሷ ቻናል ስመጣ ራሷ እንጂ እሷን የማይመለከት ስራ በምትሰሩ ሰዓት ፎቶዋን ባለጥፉት ጥሩ ነው። በተረፈ ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰብ። ሁለተኛ ደግሞ ዳኔና ጽጌሻ እንግዲህ ዛሬ ተፋጠዋል። በመጀመሪያ እኔ ስለ ጽጌሻ አለባበስ ነው ዛሬ መናገር የምፈልገው። በጣም ነው ያማረባት። እንደዚህ ስጥራቸው የሚያደርጉ ቀሚሶች ብትለብስ እንደው ያንን ፈጣሪ ብሎ ይህንን ብርድ የሚያሳይ ምንምን የሚልሚል ልብስ ከአስወጥታ ከሷ ከላይዋ ላይ እንደዚህ ሽፍንፍን እንድትል ፈጣሪ ይርዳት። እውነት በዚህ እንድትቀጥል ማለት ዛሬ በጣም አምሮባታል። ዳኒ እንግዲህ ግራ የገባው ሰው ታውቃላችሁ፣ የባህር ላይ ኩበት ሆኗል። ራቅ ስትለው እየመጣ ቀረብ ስትለው ደግሞ እየሸሸ ምን ለመሆን እንዳሰበ አላቅም። በነገራችን ላይ ዳኒ እንግዲህ ትንሽ ትንሽ ደቂቃ ላይቭ ላይ እያስገባ ሰዎችን ኦዲንሶቹን ሀሳብ አስተያየት ይቀበላል። ቲክታክ ላይ ማለት ነው። የአማሪፍ አሪፍ አይዲያ አምጥቶላቸዋል። ግን ደግሞ አሁን በዛሬ ቪዲዮ ላይ ጽጌን በቃ እስከ ማስፈራራት ደረጃ በሉት። ይሄ አሁን በጣም ያሰጋል። በግድ በቃ አንቺን መጠበቅ አለብኝ አይነት ስሜት ነው። እሱ የፈለገው ነገር እዛ ጋር ስላልሆነለት እሷን ማቅ ማጣት አይፈልግም። እንደገና ደግሞ ያስቀመጠ ጓደኛዋን ራሱ ከእሷ ጋር ከእሷ ቤት ነው ያለችው፣ ግን ለሴፍቲዋ ጥሩ አይደለም። እንደ አንድ መጀመሪያ ለእሷ ደህንነት ካሰብኩ እኮ አንተ ነበር ግራ እስክንጠብቀ ማሳየት ነበረ፣ ከእሷ ጋር መሆንህን ማሳየት የነበረ በአንተ ግን ምንድን ያደረግከው ራስህን ከእሷ አርቀህ በልህ የማይሆን ነገር ውስጥ ገብተክ መልሰክ፣ በአንቺ ንዴት ነው ትላለህ። ይህ ንዴት አይባልም ጋይስ። በነገራችን ላይ አንዱ እሳት ሲሆን አንዱ ውሃ ሆኖ ማብረድ ነው እንጂ፣ በወቅቱ ብትናደድም ማብረድ ነበረብን እንጂ ከርቀ ሄደህ ቀለበት የሚያክል ነገር ማሰር አልነበረብም። ያ ትልቅ ስህተት ነው፣ የፈለገ ቢሆንም እንኳን ማለት ነው። ሲቀጥል በአንቺ ስህተት ለተባለው ነገር ልትናደድባት ትችላለህ እንጂ ለእሷ በገዛው ቀለበት ሌላ ሴት ማምጣት ይሄ ይደብራል። ጥልህ ትዳር አይሆንም፣ በነገራችን ላይ ማለት ነው። ይህ ትዳር ህይወት አንዴ ነው የሚመጣው፣ የሚለወጥ የሚቀየር ነገር የለውም። ገባህ? ስለዚህ ያደረግከው ነገር ስህተት ነው። የእሷን ስህተት ምትተህ አሁን ወደ ራስህ ታመልሰህ፣ ይልቁንስ የእሷ ደህንነት ምናምን እያልክ ከማለት ግልጹን የቀርታ ብትጠይቃትና አብራችሁ ብትቀጥሉ የተሻለ ነው። አንተም በሷ እሷም በአንተ ነው የምታምሩት። እርስ በርስ ከምድር የሚባለው ከመበቃቀል ይልቅ ወደ ራስ ተመልሶ የራስን ህይወት መምራት ወደ ቁም ነገር መግባቱ እሱ የተሻለ ነገር ነው። ያስባል ወይ ቤተሰብ? እናንተም እንግዲህ ይህ እንደሚሆን ምኞታችሁ አልጠራጠርም። ለምን አሁን እንደተረዳሁት ከዳኒ ንግግር እንደተረዳሁት ያችኛዋ ወይም ደግሞ ቀለበት ያሰረላት እንዳልተመች ነው እንዳልተመተች። ያ ማለት ደግሞ ጽጌሻ ባታ ቆየኝ አይደለችም። ይሄንም ማሰብ አለብን። ደስ ሲል እየሄድ ሲደብርህ የምትመጣባት ሰው አይደለችም። አላማ ካለ ብቻ ነው ከእሷ ጋር ልትኖር የሚገባው። ስለዚህ አላማን አስተካክል። አላማህን ካስተካከል ጽጌሻ አሁንም ይቅርታ ልብ አላት። እና በተረፈ ጽጌ ሻዬ ይበርች ያለው ሽያላቸው እንደዚህ ሞራል ሆናት፣ ሁሌ እንደዚህ እምትለብስ። ውድ ቤተሰቦቼ ስለተከታተላችሁን ከልብ አመሰግናለሁ። ከወደዳችሁ ላይክ እና ሽር ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታሪ ቪዲዮ ለማግኘት ተጫኑ። መልካም ጊዜ ቻው ቻው።